በዕውቀቱ ማነስ የተናቀ አንድ ሰው እንዴት የሰማይን ምስጢር የያዘ ድርሰት ሊያፈልቅ ይችላል? ቃላቱስ ሙት እስከ ማስነሳት የደረሱት በምን ኃይል ነው? ታሪኩ በፈተና በእምነት ጽናትና በሰማያዊ ረድኤት የተጠለፈ ሰው። የቅዳሴ ማርያም መገኘት ከሰው ጥበብ የራቀ በእሳትና በውኃ የተፈተነ ድንቅ ክስተት ነበር። ለዘመናት ምስጢር ሆኖ የኖረውን የሰማይ መከፈትና የምስጢር ቃል መፍሰስ ዛሬ ላሳያችሁ ነው። አንድ በትምህርቱ ያልገፋ ሰው እንዴት ነው ለትውልድ የሚሻገር ስጦታ ሊያበረክት የቻለው? እንዴትስ በገዛ ወገኖቹ ከመዋረድ ተርፎ የክብር አክሊልን ደፋ! ዛሬ የምተርክላችሁ ከመናቅና ከመገፋት ወደማይጠፋ ዝናና ሰማያዊ ክብር የተደረገውን የአባ ሕርያቆስ አስደናቂ ታሪክ ነው። በቅድስት ቤተ ክርስቲያን ቀኖና የተማረና በምግባሩ የተመሰከረለት ሰው ለሹመት ይመረጣል ሁለቱንም በአንድ ላይ የሚያሟላ ከጠፋ ግን ምንም እንኳን እውቀት ባይኖረው የምግባር ሰው ይሾማል ትምህርቱን በሂደት ያዳብረዋልና አባ ሕርያቆስ በእውቀት ባይራቀቅም በምግባሩ ንጹሕ በትሕትናውና በፈሪሃ እግዚአብሔር የተመሰከረለት እንከን የማይወጣለት ሰው ነበር በዚህ መሠረትም ለከፍተኛ የክህነት ማዕረግ ተመረጠ። ይህ ሹመቱ ግን መዘዝ ይዞበት መጣ። በዙሪያው የነበሩ የሥልጣን ጥም ያሰከራቸው በዓለማዊ ዕውቀታቸው የሚታበዩ ብዙዎች በቅናት ተነደፉ። አንዳንዶች በግልጽ ሌሎች በስውር የክፋት መረባቸውን ይዘረጉ ጀመር። ይህ ያልተማረ ሰው እንዴት ይህንን ያህል ክብር ያገኛል? እንዴትስ እኛን ሊመራን ይዳዳዋል? አለመማሩ መዘባበቻቸውና የትችታቸው ማዕከል ሆነ። ቅናታቸው በልባቸው ውስጥ እንደ እሳት እየተንቀለቀለ ምቀኝነታቸው እንደ መርዝ እየተሰራጨ ዕለት ዕለት ሊያዋርዱት፣ ሊያቃልሉት፣ ከሹመቱ ሊያፈናቅሉት ይዶልታሉ። እያንዳንዱ እንቅስቃሴውን በዓይነ ቁራኛ ይከታተላሉ። ከመንበሩ ሊያስወግዱት የሚችሉበትን ትክክለኛ ሰዓትም በጉጉት ይጠባበቃሉ። እርሱ ግን የጥላቻቸውን ፍላጻ በትሕትና ጋሻ፣ የንቀታቸውን መርዝ በፍቅር መድኃኒት ይመክታል። እንደ ናቁት ሊንቃቸው፣ እንደጠሉት ሊጠላቸው አልፈቀደም። ይልቁንም በየዕለቱ በትዕግሥትና በፍቅር ቃል ያስተምራቸው ይመክራቸውም ነበር። የጠላቶቹ ግብ ግን በክፋት እየጠነከረ፣ ሴራቸው እየተወሳሰበ፣ ጥላቻቸው እንደ ሰደድ እሳት እየተስፋፋ መጣ። የአባ ሕርያቆስ ትዕግሥትና ፍቅር የጠላቶቹን ልብ ሊያለሰልስ አልቻለም። እንዲያውም ጽናቱና ዝምታው በውስጣቸው የነደደውን የቅናት እሳት ይበልጥ አቀጣጥለው፣ የቀን ከሌት ተግባራቸው ከሥልጣኑ የሚያወርዱበትን መንገድ ማሰላሰል ብቻ ሆነ። እያንዳንዱ የፀሐይ መውጣት አዲስ የጥላቻ ቀንበር ይዞላቸው ይመጣል። ይህ ሰውን እንዴት እናድርገው የሚለው ጥያቄ በእያንዳንዳቸው ልብ ውስጥ እንደ እሾህ ተቀርቅሯል። አንዱ ዘዴ ሲያቀርብ ሌላው ይቃወማል። አንዱ ወጥመድ ሲታሰብ ሌላኛው ክፍተት ያገኝበታል። የፈለጉትን ከን የለሽ በአደባባይ የሚያዋርድ ከሥልጣኑም ጥርጥር በሌለው መንገድ የሚያስወግድ ምክንያት ነበር። በመጨረሻም ከክፋት ተባባሪያቸው አንዱ ቀድሶ ማቁረብ እኮ አይችልም አላቸው፣ አይኖቹ በክፋት እሳት እየተንቦገቦጉ ይህን እውነት ሁላችንም እናውቃለን፣ የተማረ አይደለም እና የቅዳሴውን ሥርዓት በአግባቡ መምራት ምሥጢሩንም መፈጸም አይችልም። ሁሉም ራሳቸውን እየነቀነቁ በሐሳቡ ተስማሙ። ይህ ነበር ፍጹሙ ወጥመድ፣ ሊክደውና ሊያመልጠው የማይችለው ክስ። ቀድሶ አቁርበን ይሉታል እርሱም ባልተማረ አንደበቱ ሥርዓቱን በአግባቡ መፈጸም ተስኖት ሲደናበር ክብሩ ይዋረዳል። ያኔ ይህ ሰው ለዚህ ታላቅ ኃላፊነት አይመጥንም ብለው በድፍረት ሊናገሩ ከሹመቱም ሊሽሩት ይችላሉ። ዕቅዳቸው እንደ ብረት የጠነከረ፣ እንደ ሸረሪት ድርም የተወሳሰበ ነበር። እያንዳንዱ ዝርዝር ጉዳይ በጥንቃቄ ተጠና። ቀኑ ተቆረጠ፣ ሰዓቱ ተወሰነ። የአባ ሕርያቆስን የውርደት ትዕይንት ለመመልከት የስልጣኑን ፍጻሜ ለማብሰር ልባቸው በጉጉት ይመታል በምናባቸው የሚያዩት እርሱ በአደባባይ ሲዋረድና ስልጣኑን ሲቀማ ነበር የተቆረጠው ቀን ደረሰ ሕዝቡ ወደ ቤተ ክርስቲያን በማለዳው ይጎርፍ ጀመር አንዳንዶች ለጸሎት ሌሎች ደግሞ ምን ሊፈጠር እንደሚችል ለመመልከት የአባ ሕርያቆስ ጠላቶች በፊታቸው የድል ፈገግታ እየተነበበ በጉባኤው መካከል ተሰበሰቡ አይኖቻቸው የአባ ሕርያቆስን እያንዳንዱን እንቅስቃሴ በንቃት ይከታተሉ ነበር። አባ ሕርያቆስ በጸጥታና በትሕትና ወደ መሠዊያው አመራ። ፊቱ ላይ ምንም አይነት የፍርሃትና የጭንቀት ምልክት አይታይም። የጠላቶቹ ወጥመድ በሰማያዊ እጆች ሊሰበር፣ የክፋታቸው ሴራ ለታላቅ ምስጢር መገለጥ ምልክት ሊሆን እንደሆነ ግን እርሱም ሆነ እነርሱ አላወቁም ነበር። የሥርዓተ ቅዳሴው የመጀመሪያ ክፍል ተጀመረ። የአባ ሕርያቆስ ድምጽ ምንም እንኳን የሊቃውንት ድምቀት ባይኖረውም በንጹህ ልብ በሚወጣ ጸሎት የተሞላ ነበር። ጠላቶቹ ግን ይህንን አላስተዋሉም። እነርሱ የሚጠብቁት የፍሬ ቅዳሴው ሰዓት ደርሶ ሲወናበድና ሲደናገር ማየት ነበር። እያንዳንዱ ሰከንድ ወደዚያች ወሳኝ ቅጽበት እያቀረባቸው ነው። በአባ ሕርያቆስ ልብ ውስጥ ግን ከጠላቶቹ የክፋት ሴራ የላቀ ከሥልጣን ሽኩቻ የራቀ አንድ የተለየ ፍላጎት እንደ እሳት ይነድ ነበር። እንደ ቅዱስ ኤፍሬም ሶርያዊ የእመቤታችን ምስጋና እንደ ባህር አሸዋ በዝቶለት እንደ ምግብ የሚመገበው እንደ ውኃ የሚጠጣው እንደ ልብስ የሚጎናጸፈው እንዲሆን ዘወትር ይመኝ ነበር። ልቡ በድንግል ማርያም ፍቅር ተሞልቶ አንደበቱ ምስጋናዋን ለመናገር ተዘጋጅቷል። ጠላቶቹ ግን ይህንን የልቡን ንጽህና፣ ይህንን የፍቅሩን ጥልቀት አያውቁም። እነርሱ የሚያዩት ያልተማረ ለሥልጣን የማይመጥን በቀላሉ ሊያጠምዱት የሚችሉትን ሰው ብቻ ነው። የክፋት ዕቅዳቸው ፍጻሜውን ሊያገኝ፣ የወጥመዳቸው በር ሊዘጋ ጥቂት ጊዜ ቀርቶታል። በልባቸው ውስጥ የድል ስሜት እየተንቀለቀለ፣ ፊታቸው በተንኮል ፈገግታ ተሞልቶ የቅዳሴው ፍጻሜ እንዲደርስ በጉጉት ይጠባበቃሉ። የቅዳሴው ሥርዓት ቀጠለ፣ ጸሎቶች ተደገሙ፣ ምስጋናዎች ቀረቡ። በመጨረሻም ያቺ ወሳኝ ሰዓት ደረሰች። የጠላቶቹ ፊት በድል አድራጊነት ፈገግታ ተሞልቷል። ወጥመዳቸው የተሳካላቸው መስሏቸዋል። አባ ሕርያቆስ ባልተማረ አንደበቱ የቅዳሴውን ጥልቅ ምሥጢር መፈጸም እንደማይችልና እንደሚደናበር እርግጠኞች ናቸው። የአባ ሕርያቆስ ልብ ግን ሌላ ዓለም ውስጥ ገብቷል። ሥጋው በመሠዊያው ፊት ቆሞ ሳለ ነፍሱ ግን ከፍ ከፍ ብላ ወደ ሰማያት ተጉዛለች። የዓመታት የልቡ ምኞት በዚያች ቅጽበት ከምን ጊዜውም በላይ በኃይል ይንቀለቀል ነበር የጠላቶቹ አይኖች እንደ ጦር ሲወጉት ፊት ወደማትነሳው እመቤት በልቡ ጮኸ ጸሎቱ ከቃላት በላይ የነፍሱ ጩኸት ነበር እመቤቴ ሆይ አንቺ የለመኑሽን የማትነሺ የነገሩሽን የማትረሺ አይደለሽምን ይኸውና ልጆችሽ ሊያዋርዱኝ ስምሽን በላይ ላይ ሊያቃልሉ ይሻሉ አንቺ ግን የድሆች ተስፋ የተጨነቁት መጽናኛ ነሽ ድረሽልኝ። አይኖቹ ወደማይታይ ሰማያዊ አካል ላይ አተኮሩ። አንደበቱ ከድንጋይ መካከል እንደሚፈልቅ እንደ ንጹሕ የምንጭ ውኃ ቃላት ማፍሰስ ጀመረ። ጎሳ ልብየ ቃለ ሰናየ፣ ልቦናዬ በጎ ነገርን አወጣ። ድምፁ የራሱ ያልሆነ ከዚህ በፊት ተሰምቶ የማይታወቅ ጣፋጭና ማራኪ ነበር። የሚቀድሰው የሐዋርያትንም ሆነ የጌታን ቅዳሴ አልነበረም። አዲስና ከዚህ በፊት ያልተሰማ ልዩ የሆነ ምስጋና። እያንዳንዱ ቃል በመቤታችን ክብርና ልዕልና የተሞላ፣ እያንዳንዱ አረፍተ ነገር የፍቅሩንና የአምልኮቱን ጥልቀት የሚገልጽ ነው። ቀድሞ በድል አድራጊነት ፈገግታ ተሞልቶ የነበረው የጠላቶቹ ፊት አሁን በድንጋጤና በሐፍረት ተተካ። አይኖቻቸው ከማመን በላይ በፍርሃት ተውጠው የአባ ሕርያቆስን ፊት ትኩር ብለው ይመለከቱ ነበር። ይህ ምን አይነት ነገር ነው? ሲሉ በልባቸው ተጠራጠሩ። የነገሩትን ቀለም እንኳን አከናውኖ መናገር የማይችል ሰው ዛሬ እንግዳ ድርሰት ደርሳለሁ ብሎ ይቀባጥር ጀመረ ሲሉ ተሳለቁ። የሚወዱትና የሚያከብሩት ግን እምባ እየተናነቃቸው የሰሙት ነበር። እንዲህ ያለ ምሥጢርና የቃላት ውበት ከሰው አእምሮ ሊመነጭ አይችልም፣ ከመንፈስ ቅዱስ ነው እንጂ አሉ። አባ ሕርያቆስ ግን በዙሪያው ለሚሆነው ነገር ትኩረት የሰጠ አይመስልም። በዚያ ሰማያዊ ጸጋ ተውጦ የእመቤታችንን ምስጋና ያፈስ ነበር። ከጎሳ ልቤ ጀምሮ ወይ ዘይኒን ሴበሆ እስኪል ድረስ ሰተት አድርጎ ያለ ምንም ምንከን፣ ያለምንም መደናገር ጨርሰው በመጨረሻም አዲሱ ቅዳሴ ሲያበቃ በመቅደሱ ውስጥ ለጥቂት ጊዜያት ፍጹም ጸጥታ ሰፈነ። ከዚያም እንደ ነጎድጓድ የህዝቡ ድምጽ በታላቅ የምስጋና ድምፅ ተሰማ። የጠላቶቹ የክፋት ወጥመድ ባሰቡትና ባልጠበቁት መንገድ ለታላቅ ሰማያዊ ክስተት ምክንያት ሆነ። የውርደት ቀን ሊሆን የታሰበው የክብርና የጸጋ ቀን ሆነ። የሚወዱትና የሚያከብሩት ይህ ከሰማይ የተገለጠ የመንፈስ ቅዱስ ስጦታ ነው፣ ጽፈን ደጉሰን የቤተ ክርስቲያናችን የጸሎት ሥርዓት አካልም እናድርገው ሲሉ ተስማሙ። ነገር ግን የጠላቶቹ ልብ በቅናትና በክፋት እንደ ድንጋይ የጸና ነበርና ይህንን ያልተጠበቀ የጸጋ መገለጥ መቀበል የራሳቸውን የክፋት ሴራ ዕውቅና እንደ መስጠት ሆነባቸው። ይህንን ሊያደርጉ ፈጽሞ አልፈለጉም። እንዴት ሆኖ ሲሉ በቁጣ አጉረመረሙ። ይህ ሰው በምን ታምር ነው ይህንን ያህል የቃላት ማዕበል ሊያወርድ የቻለው? ይህ የራሱ ድርሰት ሳይሆን ከሌላ ቦታ የሰረቀው ወይም በአጋንንት ኃይል የተናገረው ሊሆን ይችላል። የክፋት አእምሮአቸው አዲስ ወጥመድ ማሰላሰል ጀመረ። የአባ ሕርያቆስን አዲስ ድርሰት በሕዝብ ፊት ሊያቃልሉ ተቀባይነቱንም ሊያሳጡ የሚችሉበትን መንገድ ፈለጉ። በመጨረሻም ከባህላቸው የወጣ የሚመስል ነገር ግን በውስጡ የክፋት መርዝ የያዘ መፍትሄ አገኙ። እንደ ሀገራችን ልማድን ፈትነው ተባባሉ። በሀገራቸው ልማድ አዲስ ድርሰት ሲገኝ ተቀባይነት ከማግኘቱ በፊት በከባድ ፈተናዎች ውስጥ ያልፋል። በመጀመሪያ ድርሰቱ በብራና ላይ ይጻፋል፣ ከዚያም እሳት ውስጥ ይጣላል። እሳቱ ሳያቃጥለው ከወጣ የመጀመሪያውን ፈተና ማለፉ ይረጋገጣል። ቀጥሎ ወደ ውሃ ይጨመራል። ውሃ ሳያርሰው፣ ቃላቱ ሳይደበዝዙ ከወጣ ሁለተኛውን ፈተና ያልፋል። በመጨረሻም ብራናው በጠና የታመመ ሰው ላይ ይደረጋል። በሽተኛው ከተፈወሰ ድርሰቱ ደገኛና ከፈጣሪ የተገኘ መሆኑ ይረጋገጣል። ጠላቶቹ የአባ ሕርያቆስ ድርሰት በእነዚህ ከባድ ፈተናዎች ውስጥ ሲያልፍ በእሳት ተቃጥሎ አመድ እንደሚሆን፣ በውሃ እንደሚረጥብ፣ በድዌ ላይም ለውጥ እንደማያመጣ እርግጠኞች ነበሩ። እረ ይድርሰት ከፈጣሪ አይደለም፣ የሰው ፈጠራ ነው ብለው በድፍረት ሊናገሩ ሕዝቡም እንዲጠራጠርና እንዳይቀበለው ሊያደርጉ ይችላሉ። የአባ ሕርያቆስ ደጋፊዎች ምንም እንኳን ይህ ፈተና አስቸጋሪ መሆኑን ቢያውቁም በድርሰቱ ሰማያዊነት ላይ ያላቸው እምነት የጸና ነበርና ተስማሙ። ወዲያውኑ ቅዳሴው በንጹህ ብራና ላይ በጥንቃቄ ተጻፈ። ሕዝቡ በጉጉትና በጭንቀት እየተመለከተ ብራናው ወደ ተቀጣጠለው እሳት ተጣለ። የእሳቱ ነበልባል ብራናውን ዋጠው። የጠላቶቹ ፊት በድል አድራጊነት ፈገግታ ተሞላ። አያችሁ አያችሁ! እኛ ትክክል ነበር፣ ይህ ድርሰት የእሳት ፈተናን መቋቋም አይችልም፣ ሲሉ መጮህ ጀመሩ። ነገር ግን ከጥቂት ደቂቃዎች በኋላ ያልተጠበቀ ነገር ተከሰተ። የእሳቱ ነበልባል ጠፋ፣ ብራናው ምንም ሳይነካው፣ ሳይቃጠል ከእሳቱ መካከል ወጣ። ቃላቱ እንደቀድሞው ግልጽና ደማቅ ነበሩ! የግርምትና የአድናቆት ጩኸት ተሰማ። የጠላቶቹ የድል ፈገግታ ወደ ድንጋጤና ፍርሃት ተለወጠ። ፈተናው ግን በዚህ አላበቃም። ብራናው ወደ ውኃ ተጨመረ። ለሰዓታት ውኃ ውስጥ ከቆየ በኋላ ሲያወጡት አንድም የውኃ ጠብታ ያልነካው ይመስል ደረቅና ንጹሕ፣ ቃላቱም ያልደበዘዙ ነበሩ። በመጨረሻም ብራናው በሞት አፋፍ ላይ ወደ ነበረ ሰው ተወሰደ። ብራናው በላዩ ላይ እንደተደረገ ለወራት ካልጋ ያልተነሳው ድዊ ድንገት አይኖቹ ተገለጡ። ሙሉ በሙሉ ተፈውሶም በእግሩ ቆመ። ከዚህ በላይ ምን ማረጋገጫ ያስፈልጋል? የአባ ሕርያቆስ ድርሰት በእሳትና በውኃ የተፈተነ ድዊን ያዳነ ደገኛና ከሰማይ የተሰጠ መሆኑ በማያሻማ መንገድ ተረጋገጠ። ይልቁንም በሌላ ጊዜ ይህ ድርሰት ሙት እንዳስነሳ ይነገራል። የጠላቶቹ የክፋት ሴራ ለዚህ ታላቅ ተአምር መገለጥ ምክንያት ሆነ። የአባ ሕርያቆስ ስም ከበፊቱ የበለጠ በክብርና በግርማ ተሞላ። ይህ ድንቅ ድርሰት ከዐሥራ ሦስቱ ቅዳሴያት ጋር ዐሥራ አራተኛ ሆኖ በቤተ ክርስቲያን የጸሎት ሥርዓት ውስጥ የከበረ ቦታውን ያዘ። የአባ ሕርያቆስ ድርሰት በእሳትና በውኃ ተፈትኖ ሙት እስከ ማስነሳት የደረሰ ተአምር ካሳየ በኋላ ማን ሊቃወም ይችላል? የጠላቶቹ አንደበት ተዘጋ። የክፋት ሴራቸው እንደ ባቢሎን ግንብ ፈረሰ። ሕዝቡ በአንድ ድምፅ ይህ ከፈጣሪ የተገኘ ቅዱስ ስጦታ ነው ብሎ መሰከረ። የአባ ሕርያቆስ የእመቤታችንን ምስጋና የማብዛት ምኞቱ በዚህ ታላቅ ክስተት ፍጻሜውን አገኘ። ነገር ግን የአባ ሕርያቆስ ተልዕኮ በዚህ ብቻ አላበቃም። በሹመቱ ዘመን ሌሎች በርካታ መንፈሳዊ ድርሰቶችንና ተግሣጻትን እንደጻፈ መንፈሳዊ መዛገብት ይጠቁማሉ። ልቡ በጸጋ የተሞላ ምንጭ ሆኖ የጥበብ ቃላትን ያለማቋረጥ ያፈልቅ ነበር። አንደ በቱ የሰማይን ምስጢር የሚናገር መሳሪያ ሆነ። አባ ሕርያቆስ ከቅዱስ ኤፍሬም ሶርያዊና ከቅዱስ ያሬድ ኢትዮጵያዊ ጋር የተገናኘ አንድ አስደናቂ ታሪክ አለው። ቅዱስ ያሬድ በማይኪራ መደባይ ታብር በምትባል ስፍራ በጸሎትና በምስጋና ተጠምዶ ይኖር ነበር። በአንዲት ልዩ ቀን እመቤታችን ቅድስት ድንግል ማርያም በታላቅ ክብርና ብርሃን ተገልጻ ቅዱስ ኤፍሬምን፣ ከሶርያ አባ ሕርያቆስን ከብህንሳ በደመና ሰረገላ ቅዱስ ያሬድ ወደሚገኝበት ስፍራ አመጣቻቸው ሦስቱ ቅዱሳን አባቶች በዚያች የተቀደሰች ስፍራ በእመቤታችን ፊት ተገናኙ የሰማይና የምድር የምሥራቅና የምዕራብ የጥንትና የአሁን ውህደት ሆነ እመቤታችንም በምሕረት በተሞላ ድምጿ ቅዱስ ኤፍሬም በምድረ ሶርያ የምስጋናዬን ውዳሴ እንዳደረስክ አባ ሕርያቆስም በምድረ ግብፅ ቅዳሴን እንደገለጽክ ይህንኑ ለልጄ ለያሬድ ንገሩት። እርሱም ይህንን ሁሉ በዜማ አስጊጦ ለትውልድ የሚተላለፍ ልብን የሚያረሰርስ ነፍስን የሚያለመልም ሰማያዊ ዝማሬ ያድርገው አለቻቸው። እንዲህም ሆነ። ቅዱስ ኤፍሬም እንደ ዕንቁ የከበረውን ውዳሴ ማርያሙን ለቅዱስ ያሬድ ነገረው። አባ ሕርያቆስም ያንን በእሳትና በውኃ የተፈተነውን ሙት ያስነሳውን የጸጋና የምስጢር መዝገብ የሆነውን ቅዳሴ ማርያሙን አስረዳው። ቅዱስ ያሬድን በጸጋ ተሞልቶ በሰማያዊ ኃይል ተመርቶ እነዚህን ሁለት ታላላቅ ድርሳናት በዜማ አሰናዳ። ውዳሴ ማርያም በየዕለቱ የሚዜም የነፍስ ምግብ ሆነ። ቅዳሴ ማርያምም በልዩ የዜማ ቃና ተውቦ በቅዳሴ ሥርዓት ውስጥ የከበረ ቦታውን ያዘ። ከዚህም በላይ ቅዱስ ያሬድ ይህንኑ ሰማያዊ ጥሪ መሠረት አድርጎ የቀሩትን ዐሥራ ሦስቱን ጥንታዊ ቅዳሴያት እያንዳንዳቸውን በየራሳቸው ልዩ ዜማና ቃና አስጊጦ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ የዜማ ውለታ አበረከተ። የሶስቱ ቅዱሳን አባቶች ውህደት የሰማይና የምድር ግንኙነት ለትውልዶች የሚሻገር የማያልቅ የጸጋ ምንጭ ሆነ። የአባ ሕርያቆስ የልቡ ምኞት የእመቤታችን ምስጋና እንዲበዛ የነበረው ተምኔት በዚህ ታላቅ ሰማያዊ ክስተት ከግብፅ ምድር አልፎ በምድረ ኢትዮጵያም በዜማ ተውቦ ለዘላለም እንዲኖር ምክንያት ሆነ። የአባሃሪያ ስምና የቅዳሴ ማርያም ድርሰቱ በታሪክ ማኅደር ውስጥ ከፍ ያለ ቦታ ቢይዙም አንድ ያልተፈታን ቆቅልሽ ግን አሁንም ድረስ የታሪክ ምሁራንንና መንፈሳዊ ተመራማሪዎችን ያከራክራል። የአባህርያ ቆስ ሀገር ብህንሳ በእርግጥ የት ይገኛል? ይህ ጥያቄ የተለያዩ መላምቶችና ፍንጮችን ይዞ እስካሁን ድረስ ቀጥሏል። የቅዳሴ ማርያም ትርጓሜ መጽሐፍ ስለ ብህንሳ ጥቂት ነገር ይናገራል። ብህንሳ ቀደም ሲል አርጋዲያ በኋላ መኖፍ ትባል እንደነበር ይጠቁማል። ብዙ ጊዜ የስም ለውጥ እንዳጋጠማትም ይገልጻል። አክሎም ዛሬም ብህንሳ ትባላለች፣ ሴትና ወንድ ያልተለየባት ገዳም ናት በማለት ይገልጻታል። ይህ መግለጫ ብህንሳ ገዳማዊ ሥርዓት የነበራት ለወንዶችም ለሴቶችም መኖሪያ የነበረች ጥንታዊ ስፍራ እንደሆነች ያመለክታል። የሚገርመው ነገር የቅዳሴ ማርያም ትርጓሜ ብህንሳ ከባሕር ማዶ የምትገኝ ስፍራ እንደሆነች ይጠቁማል። ቅዱስ ያሬድ ይሄንን ድርሰት ከባህር ወዲህ እንዳመጣው ከተከዜ ወንዝ ወዲህ ደግሞ ሳሙኤል ትውልደ ጌዲዮን ዘገበዛ አክሱም እንዳመጣው ይገልጻል። ይህ መረጃ ብህንሳ በኢትዮጵያ ግዛት ውስጥ እንደማትገኝ በግልጽ ያሳያል። ታዲያ ይህች ምስጢራዊ ስፍራ የት ትገኛለች? አንዳንድ የታሪክ ተመራማሪዎችና የመንፈሳዊ መጻሕፍት ተንታኞች ብህንሳ በግብፅ ምድር ከሚገኙ ጥንታዊ ገዳማት አንዷ ልትሆን እንደምትችል ይገምታሉ። የግብፅ ገዳማዊ ታሪክ ከክርስትና የመጀመሪያዎቹ መቶ ዓመታት ጀምሮ የበለጸገ ነው። የብዙ ቅዱሳን አባቶችና እናቶች በዚያ ምድር በጸሎትና በገድል ተጠምደው ታላላቅ መንፈሳዊ ሥራዎችን አከናውነዋል። አባ ሕርያቆስም ከነዚህ ቅዱሳን አንዱ ሊሆን ይችላል የሚል መላምት አለ። የውጭ ምንጮችን ስንመለከት ክሪያኮስ ኦፍ ብህንሳ ተብሎ ስለተጠቀሰው ሰው በዊኪፒዲያ ላይ መጠነኛ መረጃ ይገኛል። ይሁን እንጂ ዝርዝር ታሪኩና የሕይወት ውሎውን በተመለከተ የተሟላ መረጃ ማግኘት አዳጋች ነው። የሚገርመው ብህንሳ በምትባል ከተማ በህንድ ሀገር እንደምትገኝ ይጠቅሳል። ይህ መረጃ የብህንሳን ቦታ በተመለከተ ያለውን እንቆቅልሽ ይበልጥ ያወሳስበዋል። ይህ የብህንሳ እንቆቅልሽ የታሪክ ተመራማሪዎችና የአርኪኦሎጂ ባለሙያዎች በጥልቀት ሊመረምሩት የሚገባ ገና ያልተገለጠ የታሪክ ምዕራፍ ነው። ምናልባትም ወደፊት በሚደረጉ ጥናቶችና ግኝቶች የዜች ምስጢራዊት ስፍራ ትክክለኛ ቦታና ታሪክ ሊታወቅ ይችላል። ነገር ግን ብህንሳ የትም ይሁን የት አንድ ነገር ግልጽ ነው። የአባ ሕርያቆስ ልብ ለእመቤታችን በነበረው ጥልቅ ፍቅር የተሞላ ነበር። ድርሰቱም በእመቤታችን ዘንድ እጅግ የተወደደ ምስጋና መሆኑን የሚያመለክት አንድ ታሪክ ይነገራል። አንድ ባህታዊ እመቤታችንን ከምስጋናሽ ሁሉ የትኛውን ነው አብልጠሽ የምትወጂው? ብሎ እንደ ጠየቃት ይነገራል። እመቤታችንም በምሕረት በተሞላ ድምጽ ልጄ ዳዊትና አቡነ ዘበ ሰማያትን ቢደግሙለት እንደሚወድ እኔም የልጄ የኤፍሬምን ውዳሴንና የልጄ የሕርያቆስን ቅዳሴ ቢደግሙልኝ እጅግ እወዳለሁ ብላ መልሳለታለች። ይህ ታሪክ የአባ ሕርያቆስ ድርሰት በሰማያት ያለውን ክብርና ተቀባይነት ያሳያል። የአባ ሕርያቆስ ታሪክ በዘመናት ውስጥ እንደ ደማቅ ኮከብ የሚያበራ የእምነት የትዕግሥትና የሰማያዊ ረድኤት ሕያው ምስክር ነው። ያልተማረ ተብሎ የተናቀው፣ በሹመቱ ምክንያት ሊወገድ የታሰበው ይህ ቅዱስ አባት ዛሬ በቤተ ክርስቲያን ታሪክ ውስጥ ከፍ ያለ ቦታ ይዞ ይገኛል። የደረሰው ቅዳሴ ማርያም በእመቤታችን ዘንድ የተወደደ፣ በምዕመናን ልብ ውስጥ የተቀረጸ፣ ለዘመናት የሚዘከርና ለትውልዶች የሚተላለፍ ሆኗል። የጠላቶቹ የክፋት ወጥመድ ለዚህ ታላቅ ሰማያዊ ስጦታ መገለጥ ምክንያት በሆኑ የፈጣሪ ጥበብ ምን ያህል ድንቅና የማይመረመር እንደሆነ ያሳያል። በዚህ ታሪክ ዙሪያ ተጨማሪ እውቀት ያላችሁ፣ ጥንታዊ መዛግብትን የመመርመር ዕድል የገጠማችሁ፣ ወይም በዚህ ቅዱስ አባት ታሪክ ላይ ጥናት ያደረጋችሁ ያላችሁን መረጃ እንድታካፍሉን በትሕትና እንጠይቃለን። የታሪክን ገጾች በመግለጥ የተደበቁ እውነቶችን በማውጣት የዚህን ታላቅ አባት ሙሉ ታሪክ ለትውልድ ማስተላለፍ የሁላችንም ኃላፊነት ነው። ፍላጎቱ፣ አቅሙና ጽናቱ ያላችሁ ጥልቅ ምርምር በማድረግ ያልተፈቱትን እንቆቅልሽ እንድትፈቱልን፣ የተደበቁትን ምስጢራት እንድትገልጡልን ጥሪያችንን እናቀርባለን። የአባ ሕርያቆስ ታሪክ ለእያንዳንዳችን ታላቅ ትምህርት ይሰጠናል። በፈተና ጊዜ ጽናትን፣ በችግር ጊዜ ተስፋን ያስተምረናል። ምንም ያህል ፈተና ቢበዛ፣ ምንም ያህል የክፋት ኃይል ቢበረታ፣ በእምነት የጸና ልብ፣ በእግዚአብሔር የተደገፈ ነፍስ ሁል ጊዜም ድል እንደሚያደርግ ያስተምረናል። ሰላም፣ እግዚአብሔር ከሁላችን ጋር ይሁን፣ አሜን።